እሺ ውድን የተከበራችሁ ተማሪዎች ዛሬ ኢንፎርሜሽን ልስጣችሁ ብዬ ነው። አንዳንድ ነገራቶች ሰው ፈተናም እየደረሰባችሁ ስለሆነ፣ ወይም ሜዲያ አለም ኢንተራንስ ተፈታኞች ማለት ነው። ስለዚህ በዋናነት አሁን ፈተና እየደረሰ ስለሆነ ማድረግ ያለባችሁ ነገር ምንድን ነው? ቴንሽን ምናምን የሚባሉ ነገር ከረሳችሁ፣ ጭንቀት ምናምን ማስወገድ የግድ ነው። ይሄ ነገር ካለ ውጤታችሁ እጅግ በጣም ይጎዳባችኋል፣ ይቀንስባችኋል። ስለዚህ ሪዛልታችሁ፣ የምታገኙት ሪዛልት ይወርድባችኋል። በዋናነትም መማክራችሁ ለሰዎች መጨነቅ መደናገጥ ምናምን አቁሙ። ለሰዎች የምትጨነቁ ከሆነ ሁለት ነገር ታጣላችሁ። አንደኛ ራሳችሁ ጤንነታችሁን ታጣላችሁ፣ ሁለተኛ ደግሞ ሪዛልታችሁ ይወርድባችኋል፣ ይቀንሱባችኋል። ስለዚህ ይሄ ብዙ ጊዜ ግቢም ላይ የሚስተዋል ነው፣ ኢንተራንስ ተፈታኞችም ላይ የሚስተዋል ነገር ነው። ቴንሽን ምናምን ያለባቸው የሚጨናነቁ ተማሪዎችም ራቁ። ራሳችሁም የምትጨናነቁ ከሆነ በተቻለ አቅም ላለመጨናነቅ ሞክሩ። የምትጨናነቁ ከሆነ እንዳልኳችሁ ብዙ ነገር ነው ሚስ የምታደርጉት ማለት ነው። ሶ ይሄንን ነገር ከራሳችሁ ማስወገድ ይኖርባችኋል ማለት ነው። መጨናነቅ፣ መረበሽ፣ መደናገጥ፣ ለሰዎች ማሰብ የማይሆኑ የማይሆኑ ነገራቶች ከራሳችሁ ላይ ማስወገድ አለባችሁ። ስለዚህ ይሄ ነገር ካላስወገዳችሁስ ምን ሊፈጠር ይችላል? በዋናነት እንዳልኳችሁ ጤንነታችሁ ከምንም ነገር ማስቀደም ይኖርባችኋል። እናንተ ስትኖሩ ሁሉም ነገር ይኖራል። እናንተ ከሌላችሁ ሪዛልቱ ምኑም ምኑም ይቀራል ማለት ነው። ሰዎች በምታስቡት ልክ አይደል ነው። ሰዎች እናንተ ከምታስቡላቸው እናንተ እንደምትጨነቁት በዛ ልክ ለእናንተ አይጨነቁላችሁ። ሶ ይሄ ነገር ማስወገድ ይኖርባችኋል። ለሰዎች መጨነቅ ውጤት መጣ አልመጣም፣ ከመጣ ሰዎች ምን ሊሉኛል፣ ካልመጣም ውጤት ከወረደ ምናምን የሚባለው ነገር አስወግዱ። ሰዎች ለአንድ ቀን ለሁለት ቀን ስለእናንተ ሊያወሩ ይችላሉ። ከዛ በኋላ እናንተን ከነጨራሹ ጭራሹ አያስታውሷችሁ። የፈለገ ቤተሰብ ሊሆን ይችላል፣ ዘመድ አዝማድ ሊሆን ይችላል። እከሌ ውጤት ከወደኩኝ ምናምን እንደዚህ ይደሰታል፣ ወይም ደግሞ እከሌ ውጤት ካላመጣሁኝ ይጨነቃል፣ ሊያዝናል ምናምን የሚባለው ነገር ማስወገድ ይኖርባችኋል ማለት ነው። ከእናንተ በላይ ስለ እናንተ የሚያስብ የሚጨንቅ ማንም የለም። ስለዚህ ጤናችሁን መጠበቅ ይኖርባችኋል ማለት ነው ቅድሚያ። ኦኬ፣ ሌላው ደግሞ ምንድነው አሁን ኤግዛም እየደረሰም ስለሆነ የተለያዩ ኢንፎርሜሽኖች ትሰማላችሁ። ስለ እነዛ ነገራቶች አታስቡ። የተለያዩ ኢንፎርሜሽኖች በተለይ ኢንተራስ የምትፈተኑ ተማሪዎች ግቢ ከገባችሁ በኋላ ብዙ ነገር ያጋጥማችኋል። ኤግዛም ወጣ አልወጣም፣ አሁን እሱ በተለይ ፈተና እየተቀረበ በደንብ እናወራበታለን። ሪሚዲያልም ፈተና ኤግዛም እየደረሰ ነው። ከተለያየ ቦታ ኤግዛም ተሰርቋል፣ ሳትፈተኑ ኢቨን ሳትፈተኑ ከመግባታችሁ ሳምንት ሲቀር ምናምን የተለያዩ ግቢዎች ላይ ግቢው ፈተና ተሰርቋል ወይም ደግሞ ከትምህርት ሚኒስቴር ጥያቄዎች ወጥቷል ምናምን ልትባሉ ትችላላችሁ። ሰው ይሄ ነገር እሱን ጥያቄውን እየፈለጋችሁ ሰአታችሁን ከማባከን ውጭ ምንም የምታተርፉት ነገር የለም። ስለዚህ አሁን ላይ በተለይ ጥያቄ የመውጣት እድሉ ከመቶ ፐርሰንት በጣም ትንሽ ፐርሰንት፣ ዜሮ ፐርሰንት ማለት እንችላለን ስቲል ጥያቄዎች እየወጡ ስላልሆነ ማለት ነው። ተማሪዎች ጥያቄ መፈተን ሳይጀምሩ በፊት ጥያቄዎች እየወጡ ስላልሆነ ማለት ነው። ስለዚህ ስለዛ ማሰብ አቁሙ። ስለ ሰዎች መጨነቅ አቁሙ። ሌላው ደግሞ የምመክራችሁ ነገር ምንድን ነው? ቀለም ምናልባት ኢንተራንስ ተፈታኞችም ሶሻልም ናቹራል ተፈታኞች ለምሳሌ አሁን ጂኦግራፊ ጨርሰናል። ለኢንተራንስም ለሬሜዲያል ተማሪዎች እጅግ በጣም ወሳኝ የሆነ በተለይ ሬሜዲያሎች ከዘጠኝ እስከ አስራ ሁለት ስለሆነ ለኢንተራንስም ወሳኝ ነው። በተለይ ሬሜዲያል መጽሐፎች ከቻላችሁ እራሱ ሰዓት ካላችሁ ብታነቧቸው ጠቅለል ያሉ ስለሆኑ ከዘጠኝ እስከ አስራ ሁለት የተወጣጡ ስለሆኑ እነሱም ብታነቡ በጣም ይጠቅሟቸዋል። የሬሚዲያል መጽሐፎች ማለት ነው። ሶ ኢንተራንስም ሬሜዲያል የሚያጠቃልል ቴሌግራም ላይ እንደምታውቁት ኤግዛም ፈተና እየፈተንን ነው። ምናልባት ብዙ ተማሪዎች ተመዝግበዋል። ኢንተራስ የሚፈተኑ ናቹራል አይ ሚን ሬሜዲያልም ተፈታኞች እየተፈተኑ ነው። ከየቻፕተሩ ደግሞ ከሁለት መቶ ከመቶ ሃምሳ ጥያቄ በላይ ሰርተናል። ቪዲዮ፣ ፒዲኤፍ እና የመሳሰሉት ማለት ነው። በዚህ መልኩ ሰርተን ጨርሰናል። በተለይ ጂኦግራፊ፣ ሂስትሪ፣ ባዮሎጂ፣ ኬሚስትሪ እያጠቃለልን ነው ማለት ነው። ለምሳሌ ሰሞኑ ሞዴል ኤግዛም ወስደዋል። የመጀመሪያ ዙር ነው ይሄኛው። ሶ ተፈትነዋል። ስለዚህ እናንተ ብትፈተኑ ደግሞ እነዚህ ፈተናዎች በጣም ትጠቀማላችሁ፣ ይጠቅማችኋል። በተለይ አንብባችሁ ጥያቄ መስራት ያላዳበራችሁ ተማሪዎች በጣም ትጎዳላችሁ። ካነበባችሁ በኋላ የግድ ጥያቄዎች መስራት ይኖርባችኋል ማለት ነው። ካለበለዚያ ግን በጣም ልትጎዱ ትችላላችሁ። ጥያቄው ሳታዩ ከገባችሁ ብዙ ነገራቶች አዲስ ይመስሏችኋል፣ ያያ ነገር ይኖራል። ስለዚህ እኛ ጋር ኢንተራንስም ሪሚዲያልም አንድ ላይ ነው የሚሰጠው። ኢንተርናት ተማሪዎች በጣም እጅግ ወሳኝ ነው ይጠቅማቸዋል። ሪሚዲያል ደግሞ በየቻፕተሩ ከምትማሩት ሞጁል የተወጣጡ ጥያቄዎች እንሰራለን። የተለያዩ ሞዴል ኤግዛሞች እንፈትናለን። ለምሳሌ ሰሞኑ ፈትነን ነበር። ማክሲመም ሪዛልቱ ከሶሻሎች ጂኦግራፊ ነው ሰማንያ ሁለት ከሰማንያ አምስት ነው። ናቹራሎች ደግሞ ባዮሎጂ ዘጠና ሁለት ከዘጠና አምስት ነው። ኢቨን ሚኒመሙ ያው ከሀምሳ ፐርሰንት በታች አይደለም። የሶሻሎቹ ስንት ነበር? አይ ቲንክ ወደ አርባ አምስት ከሰማንያ አምስት ነበር ኦልሞስት ወደ 55 ፐርሰንት ይሆናል ማለት ከ57 ፐርሰንት በላይ ሰርተዋል። ሁሉም ተማሪዎች ናቹራልም እርግጠኝነት ናቹራል ደግሞ በጣም አሪፍ ነው። ከዘጠና 9 አምስት ነበር የፈተንኳቸው። ሚኒመም ሪዛልቱ አይ ቲንክ ስልሳ ነው ሚኒመም ሪዛልቱ ማለት ነው። ስለዚህ ሁላችሁም ይህንን ፈተና እየወሰዳችሁ ከእኛ ጋር ደግሞ አብራችሁ ጥያቄዎች እየሰራችሁ አሪፍ ኤክስፕላኔሽን አላቸው እያንዳንዱ ጥያቄዎች። ስለዚህ እጅግ በጣም ይጠቅማችኋል ማለት ነው። በጣም ትጠቅማላችሁ፣ በጣም ይጠቅማቸዋል። ስለዚህ መፈተን የምትፈልጉ ተማሪዎች ሁሌ እንደምላችሁ መፈተንና እዛ ላይ የተሰሩ ጥያቄዎች ማግኘት የምትችሉ ቴሌግራም ላይ ማውረድ ትችላላችሁ ማለት ነው እኔ መደወል የፈለጋችሁ ተማሪዎች ደግሞ ምናልባት ስልክ እንቢ ያላችሁ ሳፋሪኮም ዜሮ ሰባት አስራ አምስት ስልሳ ሰባት ሰማንያ አራት ሰባ አራት ነው ወይም ደግሞ በቴሌግራም 0799519972፣ ይሄንን ነው ስልክ ቁጥር ሴቭ አድርጋችሁ በቴሌግራም አውሩኝ። 0995559658፣ ይሄንንም እንደ አማራጭ መጠቀም ትችላላችሁ። በነዚህ ስልክ ቁጥሮች አውርታችሁ እጅግ በጣም ወሳኝ ነው፣ ይጠቅማችኋል። እርግጠኛ ሆኜ ነው። ምናልባት ከዚህ በፊት የሰራኋቸው ጥያቄዎች እዚሁ ዩቲዩብ ላይ ታገኙታላችሁ። ስለዚህ ገብታችሁ ተፈተኑ። ሰሞኑ ደግሞ ለሬሜዲያልም ለሶሻሎችም ለናቹራል እዚህ ቪዲዮ አብዛኛው ቪዲዮዎች እዚህ ጋር ዩቲዩብ ላይ አፕሎድ አላደርግም ይህ ቴሌግራም ላይ ነው የምታገኙት። ሶ ዩቲዩብ ላይ ደግሞ ሰሞኑ ዳይናሚክስ አብዛኛው 12ኛ ኢንተረስት፣ ተፈታኞቹ ሬሚዲያል ተፈታኙ ፊዚክስ ኮርስ ላይ ትንሽ ይከብዳል ብለው የሚያስቡት ዳይናሚክስ ነው። ስለዚህ ስለ ዳይናሚክ አሪፍ አሪፍ ስለ ዳይናሚክስ አሪፍ አሪፍ ጥያቄዎች እንሰራለን፣ እዚ ዩቲዩብ ላይ እንሰራለን። ቴሌግራም ላይ አሪፍ አሪፍ ጥያቄዎች፣ እነዛ ጥያቄዎች ደግሞ በሙሉ ልታገኙ የምትችሉት እዚህ ቴሌግራም ላይ ስትገቡ ነው ማለት ነው፣ ስትቀላቀሉ ነው። ስለዚህ አውሩኝ ብትፈተኑ በጣም ይጠቅማችኋል። ለእናንተ ወሳኝ ነው፣ እጅግ በጣም ይጠቅማችኋል አም ሹር እርግጠኛ ስለሆንኩኝ ነው። ምንም ብር ኦርየንተድ ሆነን አይደለም እንሰራ ሁሌ እንደምላቱ ማለት ነው። ብዙ ብር አይደለም የምትከፍሉት፣ ትንሽ ይሄ ብር ነው። ልፋት አለ ለድካሙ ምናምን ነው እንጂ መክፈል ቢኖርባችሁ ሪያሊቲው ከዛ በላይ ግድ ያስከፍል ነበር። ምናልባት ተማሪዎችን ጠይቁ። ሰሞኑ ከፍተኛ ማክሲም ሪዘልት ያመጡት አብዛኛው የወላይታ ሶዶ ዩኒቨርሲቲ ተማሪዎች ናቸው። ከናቹራል ደግሞ አይ ቲንክ ሐረሚያ ዩኒቨርሲቲ መሰለኝ እርግጠኛ አይደለሁም፣ ሐረሚያ ዩኒቨርሲቲ መሰለኝ። ሶ በየግቢያቸው ነው የሚፈተኑት ሁሉም ተማሪዎች። ስለዚህ መፈተናችሁ እጅግ በጣም ወሳኝ ነው፣ ጠቃሚ ነው። ስለዚህ መፈተን የምትፈልጉ ተማሪዎች አሁንም ስልኳን ዲሊት ገመላችሁ፣ 0799519972 ወይም ዜሮ ዘጠኝ ዘጠና አምስት ሐምሳ አምስት ዘጠና ስድስት ሐምሳ ስምንት እንደዚህ ስል ቁጥር ሴቭ አድርጋችሁ ቴሌግራም ላይ ነው የምታወሩ። ደውላችሁ ልኝ አይደለም፣ ቴሌግራም ላይ ማውራት ትችላላችሁ። ስለዚህ ለእናንተ ወሳኝ ነው። አትጨናነቁ፣ ራሳችሁን አታጨናነቁ። የተለያዩ ምክሮችም ታገኛላችሁ እዛ ላይ ፈተና እንዴት መፈተን እንዳለባችሁ፣ ኤግዛም እንዴት መስራት ያለባችሁ፣ ምን አይነት ስህተት ይሰራሉ ተማሪዎች የኤግዛም ክላስ ላይ ከዚህ በፊት ካለ ልምድ እናካፍላችኋለን ማለት ነው። ስለዚህ ቴሌግራም ላይ ተቀላቀሉና አውሩኝ ውስጥ ላይ ቴሌግራም መፈተን እና እነዚህን ጥያቄዎች ማግኘት የምትፈልጉ ተማሪዎች የተለያዩ ሾርት ኖቶች ማግኘት የምትችሉ ተማሪዎች የምትፈልጉ ተማሪዎች አምሹር በጣም ይጠቅማቸዋል። ጉድባይ